ለምን እናዳለ ስከተኛል ኩሩ ለምን ይተኛል? እንዴ አይ ማለት ደበረሽ እንባል እና ልደቱ እኮ ነው። አሁን እኮ ልደቱ ጀምሯል። እኔ ነው ነበር አይ አይደለም። አሁን እሱ አይኑን ካላየው ምናምን ደበረኝ አይነት ይደበረኛል። ስንት ሰዓት ሆነን? ከተገናኘን ሦስት ሰዓታችን ሚናፍቅሽ ምንም ባላረኩ ሶሪ የምራቆ ነው። ወር ሳንገናኝ እኮ ናፍቄሽ ነዝና ዛሬ ሌለ አመሰግናለሁ። ቆመሽ ደግሞ ብናይሽ በጣም ደስ ይለናል። ይሄ ውበት ያው እንግዲህ ከላይ ነው። ይሄም ውበታውን ከላይ ነው። ምንድን ነው አንተ አንቺ ምንድን ነው? አይደብርም? እንደ እኔ እዚህ ሆኜ ሌላ ሴት ሳደንቅ አይገርምም? ግን እንደ መስዬ ቆንጆ አለ። ድሮም ወንዶች እየማገጠብ ነው እኔ የአንቺ ውበት የሚታየኝ ማለት ነው መሲ፣ በህልሜ ብቻ ነው በህልሜ ብቻ ነው። የጨለማዋ ንግሥት ብዬሻለሁ። ስታይ እንደዚህ እንደምትለው ለወጥብኝ አውቅ ነበር። ሽግር ቆንጆ አለመሆንሽን አመንሽ ማለት ቆንጆ አለመሆንሽን አመንሽ ማለት ነው። እኔ በአንቺ ላይ ልቀየር አልችልም፣ ታውቂያለሽ። ማንም ምንም አልል። አቡሻን ካላሳያችሁ ምናምን እያልሽ አልነበረ? ምን ያልሽው? ማን ያለው? ተኝቷል ብለኸኝ አይደል እንዴ? ጥሩ ተኛ። አቡሻን ካላ ሳየኝ ያልኝ ነበር። ለምን ትስኮር መመለሽው አንተ ኩሩ አፍራለሁ የመሰለ ልጅ እስኪ እስኪ የመሰለ ልጅ እኮ ወንድም ለማንኛውም ሁላችሁንም አመሰግናለሁ፣ ወዳችኋለሁ። ይሄው እንዳለ ኤች ቪዲዮ ኤች ቪዲዮ፣ ምንም አይጎልብኝ። ቦቢ ኪንግ ያለው አቡሻ ነው። ለፍቅራችን ማሪው ነገ ደግሞ ልደቱ ነው፣ ጋይስ አላባጣናቸው። አዎ አካውንቱ ላይ እየገባችሁ ማለት ነው፣ ሪኩዌስት ላኩለት። ሃፒ በርዝዴ በሩ ፋሚሊ ፎሎ ፎሎ ያረጋችሁ በዛ፣ ግን ቀስቴ ማለት ነው። ረፍ ያሰብክልኝ ነገር እንዳለ አውቃለሁና ደርሽ

የሆነ ለአንተ ብቻ እንደ ነገርኩህ

መሲ ኦኬ፣ የገዛሽውን ሰዓት መልሽ፣ ውሸኝ አልፈልግም። እረፊ አውቄባቸዋለሁ ብለኝ አልፈልግም። እረፉ እኔ ሰርፕሬዝ ምናምን የጠዋት ከነሱ ምናምን ኬክ፣ ማታ ግብዣ ምናምን አልፈልግም። እና እረፉ። ትታግኛለህ፣ እውነት ነው

ቀረፃ ነበረን። እኔ ቦቼራ ምናምን ቀረፃ ነበረን። አሁን ገና ነው ቤት የገባሁት። አንድ ላይ ነው ማለት ነው የመጣነው